የኔ መድኃኒት የኔ እናት፣ የኔ እናት፣ የኔ እናት አረገሽል። ምን ነው? ምን ነው? መንታ ባረገዋ

ደናሽ ምን ታደርጋለህ መሰለህ? አንተ ነው የምታስርልኝ። ምን ስንዴውን እንደዚህ አድርገህ እንደሱ ታረክልኝ በኋላ፣ እንደሱ ታረክልኝ በኋላ ምን አደርጋለሁ መሰለህ ድረስ አይ ደህና ይዘሻል። እንዲያማ ጭራት አልተቃጠለማ፣ ይጎሰቁሳል። ስለዚህ ያው በኔ ጋር ላይ ተፋምኩ አልሻው ነው እንጂ ነው አንድ ላይ በቃ እሱ አባቱ እናቴ እሱን የሚያክል ጎረምሳ አርሶ ለሰው ሳንቲም ይገፈግፋል። የሰውም እኮ ሳንቲም ይገፈግፍ ይገፈግፋል ሳንቲም ይቀፈቅፋል። እሱ መሸታ ቤት ነው የሚገፈግፍ። ይሄኛው እርሻ እንኳን እሱ እንዳያርስ በእንትን በሌላ ሰው እያስጠመደ ያሳርሳል። ያሳርሳልሻ ሳለ ፈትሸኝ፣ ጉልበቴን አለኝ

የኔ ቤትማ አጥሚት ሊያርፍ ነው። ሁለት ቤት ሊሆን ነው ደና፣ ሁለት ቤት ገና ይሆን ሊዶ እየተተካካ እዚያም እዚህም እያልክ ተጠጣለህ። የልጄን አጥሚት ፈሽተ ፈሽተ ነው እና ያንተ ኮጥጓ ዝቅ ያለ ነው። እኔማ ትንጫ አንተ እንደው ሰው ስትናገር የሰማ ሰውነት ይመስላል። እኔ ተዳልቶ የተሰጠ ነው የምታስመስለው። እና አባት አሁን የራሴ ደስ ብሎኛል። እንኳን ንገረው አባትህን።

አንተ ስንዴን ስትሸበሽም እሱ ደግሞ በቆሉ ማ እየጠበኩ ነው። እናቴን እንደ እናንተ አልደላኝም። ቃልዬ ሰለስትናማ ያረገችው እንትን ጠላ እንትኑ ቁጭ ጆሮ ሚስ ቆምጦሮ ቆምጦሮ ሞሞሮ ሚስ ማለት ነው። አይን የጠቦ ለዚያ ነው ጆሮዬን ሲስብል እያልክ

እንደ ችፍርጋ አልፎ አልፎ ዝም ብሎ ቁጭ ቁጭ ብሎ ወይ አይጠራቀም የሆነ ልጅ ምን አለ ይመስል እያርርርርር ሚያሉ ነው በብላሽ

እንኳን ደስ ያለህ ብሎኝ ዝም ብለህ ምንም እንኳን ደስ ያለህ በይ ነኝ ዘላለም እንኳን

አንተ ተው፣ ግድ የለም ተው። ሰብስባችሁ የሰብስብህና ነገር ይዲው ምን ምን ልብህ እንደው እንኳን ደስ አለኝ። እንደው ይህን የመሰለ ንግግር ዝም ብለ ሜዳ ላይ ትጥላለህ። ስጦታን ይዘህ የጓደኝነት በደንብ አድርገህ እንኳን ደስ ያለህ አልኩህ። ምን ታገኝቶ ነው ለብርቅ? አንተ አይደለ የነገርከው? ምንድን ብለህ ነው የነገርከው? አልነገርከውም። ምን ስንዴ ላነኩት ሲሉኝ፣ ምን ቆይ አያጫጭድልሀለሁ ይዘህ ትሄዳለህ እኔ አልኩት። ሌላ ምን አልኩት። ምን ብሎ ነግሮህ ነው የመጡት? እናንተ ምንም አልነገርከውም ስንዴ ነበር ይዘህድ ብሎ እንዴ፣ እንቢ ብሎ ስንዴ አልወድም፣ ቁርጥ ያመኛል፣ ምንም ብሎኛል። እንደዛ ሳቅ በሳቅ ደስታ በደስታ ሆኖ መጥቶ እኔ በቃ ወል በቃ አባ፣ እንዴ፣ አበዋ ልጅ እኔ እኮ ልጅ ልትወልድ ነው ወንድም ላገኝ ነው ምናምን ምናምን፣ በኮን ያለ አንተ ረስቸው የለ ምን እንኳን ደስ ያለህ፣ እንኳን ደስ ያለህ እረስቸው የለ እምቢ አበላኝ። ከየት አመጣኸው? እንዴት አመጣኸው? ከየት አገኘኸው ይሄንን ወሬ ዘላለ? እኔ አንድ ወዳጅ ነው የነገረኝ፣ እንደ ነው እንጂ ሰሞኑን ሳያት ያው ሆዷም ከፍ እሱ ደግሞ ከሰውየው ጋር ተገናኘች ገና ቀረብ ጊዜዋ ነው። እና እንዴት ሆኖ ነው? እሱ ነው እንጂ የሚሆን እኮ ብዬሽ ነው የነገርኩት። ነው ነው እንጂ ምን ጥያቄ ዘላ ሁለት ሶስት ወኑልህ እኮ ተዚያችኛዋ ተቃል ኪዳን ጋር ሶስት ወኑ ለህ ተዚህ በላይ ምን ትፈልጋለህ? አረ እኮ መጀመሪያውም እየጠረጠረ አይ የቀባው ነው፣ ግን ተዚ በኋላ እንዴ ከዚህ በላይ ደስታል፣ ከዚህ በላይ ደስታል ነው እንትና፣ ሲታደልክ ሰው እና ምንድነው የማረገው? ምንድነው የማረግ ዘላል ድንኳን እንት የዘው እንትን ልበለው እንጂ እንዴ ላዘፍ ነው እንጂ ሰፈሩት ላስጨፍረው እንጂ ዘላለም ጥሩ ወጥ። እህ ድግሱ መጀመሪያ ጋር ትምጣ ትምጣ። በምን አውቀህ ነው አሁን? እንዲያው መቼም ህሊና እንዴት ያለ ተው። በሰው ስም ስታስጠሯዋት ኖር የሚዘብ እመጣለች ብዬ ነው መቼም ህሊና ታላት በሰው ስም ስታስጠሯዋት እሱም ይህን ሲያውቅ መቼም ዝም አይላት የሚልካት አለ ብዬ ነው እኮ ወይ ፈጣሪ አምላኬ። ወይ ፈጣሪ አምላኬ። ወይ ፈጣሪ ወይ መድኃኒት አለ እንዲሁ እንዲሁ ቅርቤ እኮ ነው ቅርቤ ቅርቤ ቅርቤ ቅርቤ። ልብህ የዋህ ይሁን ዘላለም ልብህ የዋህ ይሁን። የልቤን መሻት ፈልጎ በልጅ የነበረ ስፈልገው የነበረ ይህን ነገር ዘላለም በልጅ በልጅ በልጅ የነበረ ምፈልገው የነበረ በእኔ መጣ። ይኸው እንኳን ባንተ ይሄው ነው እንጂ ነው እንጂ። መድኃኒት ለማመድ ምንድነው ማረግላ? ምንድነው ማረግላ? እንዴ ዱንኳንም ሲያንስ አለማየው የደገሰው ድግስ አለማየሁ የደገሰ ድግስ እዚችም አይደርስ እዚችም አይደርስ። ደሞ ልደግስ ነው ያስፈራው። እኔ መስፈን ሴትዮዋ ቀድማ ትምጣት ትምጣ በመናወቀ ነው አሁን የድግሱ ዘንድ የሮት መጣች አልመጣች ምን ያደርግልኛል? ዘሬ ነው ተዘርቶ፣ ዘሬ ነው በቅሏል፣ ዘሬ ነው ይወለዳል፣ ዘሬ ነው ያድጋል። እሱም ይወለዳል። የእኛ ዘር ይወለድ እንጂ ይወለድ እንጂ የዘላለም የእኛ ዘር የእኛ የእኛ ዘር፣ አልሰማህም ታሪክ አልሰማህም ታሪክ፣ አገር ምድሩ እኮ የዘራችን እኮ ብዙ ነው። እኔ እንደው ተገንጥዬ እዚህ ቀረው እንጂ ዘረስ ብዙ ናችሁ። ጠቅላላ ከተማውን እኮ ያዘ የእኛ ዘር ኖሮ ጥሩ ነበረ። ዘረ ብዙ ናችሁ። ሆነ ያው ራ ራ ራ። እንዴት ያለ ደስታ ነው! እንዴት ያለ ዘላለም እንደው አሁን አሁን እኮ አሁን እኮ ወደ ከመቃብር ነው የወጣው እንጂ አንተ አታውቅም ይሄን ነገር አታውቅም ነበር። እንዴት አድርጌ ልወቃ ነው ወይስ አሁን እንደ አዲስ ታንተ ሰማሁ ለማለት ነው? እንዴት አድርጌ ነው የማውቀው? እንዲያው እንዲያው ያቺን መታከልት ይሁነት እንዲያው እኔ ወጣኛ እኔ ነኝ አጥራ እንዴት እሱ ሳይ ነገር ተ ሌላ ሰው ሰማለሁ ብዬ እኮ ታዘብያለሁ እኔ መሻውኩኝ እቺን አንድ ፍሬ ልጅ እኔ መንከባከቤን እንጂ ሌላውን ጉዳይ ምን አትለውቃለሁ። ስሰፈሰፍላት እንዴ ስሳሳላት፣ ሌላውም ነገር እኩ በተሰምስፊ ነው። ተንሰፍስፊ ተንከባክቤ እንዲህ እንዲህ እንዲህ እንዲህ እንዲህ አርጌ እኮ ነው ያችን የመሰለች አበባ የመሰለች ልጅ እንዳጠይምብኝ እንዳጠቁርብኝ አስቀመጡትን ሰው። እንዴት ሰው ያስቀመጠው ቁም ነገር ይረሳል? እንዴት ሰው ያስቀመጠው ቁም ነገር ይረሳል? ያቄ እንዴት ረሳሁ ነው ያስቀመጥትን መቼም ትዝ ይልሃል። እንዴት አይነት ቀልብ ቢኖረኝ ሁሉ ነገር የተደራረበውን ሰፈሩ ውስጥ የተደራረብኝ ነገር እያወቅህ ያንን እኔ ልቤ የምታመጣውን ነገር ነው እንጂ አንተ ጋር አንተ ነው ብርቁ። ዞሮ ዞሮ አሁን ዋናው ነገር ደስታው ስ መልካም እሷ ደግሞ ትመጣለህ ደግሞ ወይ መድኃኒት አብራለሁ ምን ይደረጋል? ተው አያሰነብታትምእንዳወቀ ይልካታል አያሰነብታትም። ማነው እሱ ነው ይልካታል። እውነትህን ያደርጋታል። ምን ያደርጋል? የሰው እንጀራ አባት ሆኖ ሊያሳድግ እንደት እንደ እሱ አፈልጋት አልቀረኝ በስትቀር ዘና ለሁ ደስታ እኮ አለ እና እንድማ ግቢያ ነው የዛን ጨርቅ ንግዛ፣ ግቢያ ይሻላል ብለህ። የወንድም የሴትም እንገዛለን። የወንድም የሴትም እንገዛለን። ጦታው ተለየ በኋላ አይሻልም። ጦታው ተለየ በኋላ አይሻልም። ድል ይባላል። ይ ምን ችግር አለ? ገንዘብ ነው አለ። የወንድም የሴትም ከዛም በኋላ ነው በኋላ እስኪ ይደርሳል ከወለደች በኋላ ምን አብረን ስድስት ወር ታለፈው በኋላ ነው እንግዲህ፣ ይሄ መቼስ ጨርቅም ተጠየቀም ይጠይቅኛል። ዝም ምንድነው? ስድስት ወር ሌላ መንፈቅ ታለፈው፣ በሻንታ ሞልቼ ጀለ ተመጣለሁ። ለሴትም ለወንድም ይቀጥላል እኮ ከዚህ በኋላ በቃ፣ ይቀጥላል፣ ይቀጥላል። የኔ ዘር አይጀምር እንጂ ከጀመረ በቃ፣ አክቶባ ግጥም ሙልት ሙት በል። አህ አታውቅም። ይኸውልህ፣ በቃ አታውቅም ወይስ አዎ። ድግሱንም ሰፋ አርገህ ድግስና ሰፈሩን ሙሉ ጥራ። እውነት እኮ ነው። አዎ ዘመዶችህን ሁሉ ወቶን ነው ጠቅላላ የምጠረው። እየውልህ እንደው መሰብሰቢያ እሆንሀለሁ። ወቶን ነው የምጠረው። የሰው ጋር መቶ ናችሁ ፈተና ተናችፈህ አባርሀቸው የለ ዘመዶችህንስ ጥራ። በቃ ሁሉንም ጥራ ጠቅላላ። እንጂ ዘመዴን እንደት ነው የማግዝህ ነው ነው ና አሁን ገብሴን እየጠበቅኩ ነው። ና እንሂድ ገበያ ገብሴን እየጠበቅኩ ነው። እና ምን አለ አብረኝ ብትሄድ። የለ የለ፣ ስራ አለኝ፣ ስራ አለኝ። ናቴ ስንዶች ይሄን የመሰለ ደስታ አብሬን ለመካፈልም ፈቃደኛ አይደለም። ዘላለ ኦ፣ ቀስ ብሎ ይደርሳል አልኩ። እንግዲህ ታታሰብ። ቶ ቶ፣ እኔ ራሴ እወጣዋለሁ ራሴ ይሻላል። ና ና ና ና፣ ቆይ ና ና ና ና፣ እንደዚህ ና ና። እንዴ፣ ና መስፍኔ፣ ና ና፣ እንሂድ እንጂ አብረን። አይ ና፣ ምንድን ነው

ምንም የሰማሁት ነገር የለኝ እና ዝም ብለህ ነው ስትጫወትብኝ የነበረ። ምንም የሰማሁት ነገር የለኝ። እንዲሁ አንተ ስሚሆነ ሴትዮ የት ተሄደች? ስንት ወር ሆናል? አመክ ላይ አልፋት አይደለም? ተምን አምጥተህ ነው ልጁ አሁን እንደው አድርጋብ ቢሆን እንደ ተምን አምጥተህ ነው ልጁ? የኔ ነው። እስተዛሬ አይወለድም። እንዲሁ እንዴት እንዴት አድርገ ነው የምታስብ እና ይሄ በቀላ መሆኑ ነው ልጅ እንዴት ያለ ልጅ እንዴት ያለ በቀላ ልጅም በሚያክል ነገር ትቀልድብኛለህ። በሚያክል ነገር ልጅ ምን ያክል እንደምወድ ልጅ ምን ያክል እና መቀላለድ ጀመርን ማለት ነው አዎ እንግዲህ ጨዋታውን የጀመርከው አንተም አይደለ እና መቀለድ ነው አሁን ጨዋታውን የጀመርከው አንተ ነህ በልናቴ ነው ከብቶች በዚያ በኩል ሊገቡብኝ ነው መቀለድ ጀመርክ ማለት ነው ዘናው አዎ ጫዋና አለ በኋላ ብቅ በል ስንዴ እንዴ ይዘህ ትሄዳለህ ለልጅህ ታነቁርለታለህ ኧረ እባክህ አንተ ማንተ መጫዋቻ ወጊ አረ እንዴት አይነት እንዴት አይነት ክፉ ሰው ነህ እባክህ